በጣም ሰላም ወይ ኢትዮጵያ እንደዚሁ ኤርትራን እንዴት ናችሁ ወይ የኢትዮጵያ ቤተሰቦቼ ደህና ናቸው ወይ እንዴት ናችሁ ወይ በጣም ደህና ነኝ ታዲያ ዛሬ አንድ አጣሪ ያለ ነገር ይዤላችሁ መጥቻለሁ እንደተለመደው እንደ ማለት ነው በተለይ አረብ አገር ለምትገኙ አብዛኛው ሴቶች ሶሻል ሚዲያ ላይ ብሬ ተበላው የሆነ ብር በላኝ የሆነ ነገር ብቻ ብዙ ነገር ሲወራ ይሰማል በተለይ አሁን ላይ ሶሻል ሚዲያው ላይ እየተሰማ ያለ ነገር እና ማለት ነው ሴቶች ልትጠነቀቁ ይገባል። ሴቶች ብራችሁ ይዛችሁ ልትጠነቀቁ ይገባል። በተለይ አሁን ሰዓት ላይ ሰው ማመን የለባችሁ በፍፁም። እኛ ሀገር በተለይ አገር ውስጥ ያሉ ወንዶች በፍፁም ማመን የለባችሁ። ምክንያቱም ወንዶች በጣም ተበላሽተዋል። አንደኛ ነገር በቃ አብዛኛው ሰው ስታዩት ሰርቼ ይለወጣለሁ የሚል ወኔ የለውም። አሁን ላይ ማለት ነው ያው ይህንን ስላችሁ እኔ እኔም ስደተኛ ስደት ሆኜ ስላየሁት ስለ ስደት ነገር ለማወቅ ለእናንተ ይጠቅማችኋል ብዬ ነው ማለት የምነግራችሁ እና ስደት ያላችሁ ሴቶች በፍጹም ብራችሁ ለሰው መስጠት የለባችሁ በተለይ ለወንዶች በነገራችን ላይ ፍቅር በብር አይገዛም ፍቅር በብር የምታታልበት ነገር አለ ፍቅር የሰው ልጅ ትክክለኛ ፍቅር ካለው ፍቅር ራሱ ፍቅር ሆኖ ነው የሚቀጥለው እንጂ ሌላ ጥቅማጥቅም ሌላ ነገር አይፈልግም ብዬ ስለማምን ነው እንደዚህ የምላችሁ እና አብዛኞቻችሁ ሴቶቻችሁ ስደት ቢያንስ ሌላ ቢቀር ማለት ነው። ሌላ ቢቀር ጠዋት ተነስታችሁ ጉድ ሞርኒንግ እንደናደራችሁ የሚላችሁ ሰው በሌለበት ማለት ነው። በሌለበት ጠዋት ተነስታችሁ ከቡርሽ ጋር ነው ጓደኝነታችሁ። በቃ ቀን ሙሉ ምትሉት ከቡርሽ ጋር ማለት ነው። ምንም ምንም እንትን የሌለው ነገር። ስለዚህ ማለት ነው እናንተ አሁን ግር አውጥታችሁ ሌላ ቢቀር እኮ ቢያንስ እኳ አንዳንዴ አርፉ ደን እንኳን ተነስተን በራንካ ተነሱ የሚለውን ነገር መርሳት የለብንም ነሱ ነው ቢያንስ ማለት ነው። ምክንያቱም ሁሉም ሰው ሁሉም ሰው ሊጠቀም ሁሉም ሰው ለወጣለው ብሎ በአላማ እስከወጣ ድረስ የአላማውን ነው እንጂ ግን ማድረግ ያለበት ወንድ ቢመጣ ወንድ ይሄዳል፣ ወንድ ቢመጣ ወንድ ይሄዳል። እነዚህ ነው ብላችሁ አንዳንድ ጊዜ የምትሰሙት ነገር በጣም ልብ ይሰብራችኋል። ምክንያቱም ሁሉም ሴቶች የራሳቸው እንትን የተጎዱበት መንገድ ይኖራል ግን አንዳንዶቻችሁ ካለፋችሁበት አትማሩም። ትልቁ ችግራችሁ ማለት ነው። እዚህ ትመጣላችሁ፣ አገር መታችሁ፣ ብዙ ነገር አይታችሁ፣ አንዳንዶቻችሁ ትራንስፖርት እንኳን አችሁ እኮ ይሆናል። ተመልሱ ተመልሶ ይሄዱ፣ አረ ትራንስፖርት አታችሁ ይሆናል። የምትሄዱበት የሆነ ቦታ እንኳን ሊሄዱ ብር አታችሁ ብር ጨርሳችሁ ማለት ነው። በወንድ ተበልታችሁ፣ ይህ ሁሉ ችግር አይታችሁ አትመለሱ፣ አትመለሱ። አንዳንዶች ደግሞ ትዳር በሚለው አይነት ተጋብተው ይሄዳሉ። ምናምን ነገር የነሱ እሺ ትዳር ነው ትዳር ሆኖ ነው በትዳር የተበላው ቢሉ ያምርባቸዋል። ግን ፍቅረኛ ብላችሁ ብር ለምትሰጡ ሰዎች ወንድ ልጅ ማለት ማለት ነው፣ ብዙ ጊዜያችሁን ጨርሶ ብዙ ጊዜያችሁን እንትን ብሎ አስቆጥሮባችሁ በሁለት ቃላት ሊለያችሁ ይችላል። ወንድ ስለሆነ ማለት ምንም የለበትም ችግር ስለሌለበት፣ በሁለት ቃል ሊለያችሁ ይችላል። ምክንያቱም ደና ሁኚ አሁን ባለሪናይት አልቀጥልም አለቀ በዚህ ዘግቶ ሊሰናበታችሁ ይችላል። ግን እናንተ ብራችሁ መስጠት የለባችሁ እውነቴን ነው የምላችሁ በፍጹም ማድረግ የሌለባችሁ ነገር በቃ ምክንያቱም በነገራችን ላይ እግዚአብሔር ካለው ነገር ጋር ሲሆን እግዚአብሔር ያለው ነገር ለእናንተ ከሆነ ምንም ነገር ዋጋ ብትከፍሉ ለዛ ሰው ምንም ነገር ምንም ብትከፍሉም ባትከፍሉም ያ ሰው እናንተን ከሆነ ቢፈልገው እግዚአብሔር እናንተና እሱን ሁሉሀችሁ ሊያገናኘው ከፈለጋ ያ ሰው ይጠብቃቸው ካሉ ነገር በብር የሚደገፍ ከሆነ ብር እስከሆነ ፍቅሩ እንዲላክልኝ የሚል ከሆነ ይሄ ወንድ ሊሆናቸው አይችልም እመኑ እውነቴን ነው የምላችሁ እመንም በጣም እኔ ብዙ ልጆች አሉ። ባረብ በወንድ የተበደሉ አሉ፣ በወንድ የተጎዱ አሉ። ግን ታሪካቸው እንዲህ ብሎ ለመናገር እራሱ የሚያሳፍር ታሪክ የተፈጸመባቸው ልጆች አሉ አሉ። ግን እንደዚህ ብሎ መናገር በቃ ለሰው መናገርም እኔ እንጃ በጣም የሚከብድ አክል ነገር የተፈጠረባቸው ልጆች አሉ ማለት ነው። ብዙ ጊዜ እዛ ቁጭ ብለው ፍቅረኛ ነው ብለው ከቤተሰብ አስተዋውቆ ብራቸው እየላኩ በጣም ብዙ ነገር በቃ ያ ሰው ዳግም ይመልሳል ወይ መስመር ይዛል ወይ እስክትሉ ድረስ እየተፈጸመባቸው ሂደቶች አሉ። ስለዚህ እናንተ ይህንን ነገር እንዴት እንደምታዩት ባላቅም፣ እንደኔ ግን ያ ሰው ቢሄድ ሌላ ሰው ይመጣል። ገባችኋል? ሌላ ሰው ይመጣል። በቃ አንዳንድ ጊዜ እድሜ ያልፍብኛል ጊዜ ይሄድብኛል ብላችሁ እዛ ሆናችሁ መጥቼ እየተመቻቸው ነገር አስተካክሉ፣ ሄጄ ከዚህ ተመልሼ ትዳር ይዛለሁ ብላችሁ ሳትሉ፣ ይሄ ግን የእናንተ ሀሳብ ላይሆን ይችላል የእናንተ መንገድና እግዚአብሔር ያለው መንገድ አንድ ላይ ይሆን ይችላል። ስለዚህ እናንተ በደንብ ልታስቡበት የሚገባ ነገር አለ። ምንድን ነው? በደንብ እናስብበት ብላችሁ ስትሉ ብራችሁ አስቀምጡ። በቃ ብራችሁን አስቀምጡ፣ ብራችሁ አስቀምጡ። ምክንያቱም ብራችሁ ካላስቀመጣችሁ፣ የእናንተ ብር ካልተቀመጠ ሁለት ኪሳራ ነው። ሁለት ሞራል መጎዳት፣ ሁለት በቃ እንጃ። እኔ አሁን ለምሳሌ እኔ በራሴ ቦታ በጣም ላመንኩበት ነገር ዋጋ ከፍላለሁ። ግን እኔ እንደዚህ የሆነ መሆን ባለበት መንገድ ነው ብዬ የማስበው፣ ካልሆነ አልሆነም ነው ብዬ ማስበው። ከዛ ውጪ ግን አንድ ሰው ብሬ በልቶ ጊዜው ተውት። ጊዜ የሚሰጠው ፈጣሪ ነው። ተውት ጊዜ። ያ ሰው ጊዜ በእናንተ የሚያሳልፍ ከሆነ ጊዜ ይከፍለዋል ለእሱ፣ ለእናንተም ደግሞ የሚከፍል ጊዜ እግዚአብሔር ያመጣላቸዋል። ጊዜ ተውት። ጊዜም ብቻ አይደለም የሰው ልጅ ጊዜው ተባክኖበት፣ ወርቅ ጊዜው አሁን ለምሳሌ ታይም ጎልድ ምናምን ይባላል አይደለ? ወርቅ ማለት በፍጹም በብር የሚተካ ነገር አይደለም። በምንም ነገር የሚተካ ነገር አይደለም። ይመስለኛል ፈረንጅ በጊዜው ወርቅ ውድ ስለነበር ይሆናል ታይም ጎልዳ ያሉት። ምክንያቱም ጊዜ ማለት እኔ አሁን ከእናንተ ጋር ማውራው ደቂቃ ዳግም ምንም ቢፈጠር አላገኘውም ብያምናለሁ። እናንተም እንደዛሁ እንደምታምኑ አውቃለሁ። ግን ምንድነው ሁላችንም ሁላችንም የራሳችን አመለካከት ሊኖረን ይገባል። ነገሮች በአንድ አንግል ማየት የለብንም፣ በአንድ መንገድ ማየት የለብንም። ለምን ይህ ሰው ቢሄድ? ሬቢ በላይ ብሬ ይመልሳሉ ብለን መስራት አለብን። ብር ስንልክ እንዴ ለምን ብለን እግራችን ተቃጥሎ አንዳንዶቻችን አንዳንድ ሰዎች አለናል እግራችን ተቃጥሎ እኮ ውሃ ውስጥ እየነከሩ ይሰሩ የሉ አልኩ ምግብ ምግብ የሚበሉበት ሰዓት አታው ማለት ነው። እያቅለሸለሻቸው የሚወጥቁ የሉም ጥቅም አልኩ ይሁሉ እኮ እናውቀዋለን። አብዛኛው የአረብ ሀገሮች ሴት አራ አባት አትችልም። ሀገር ትገባ አራ አትችልም። አብዛኛው የአረብ ሀገር ሴት ጨጓራ የምታምሙ ለምንድን ነው በሰዓቱ ምግብ አትበላም? ምግብ ጠፍቱ ላይ ልጅ ሰዓት ጠፍቱ ቁጭ ስትል አንዱ ይጠራታል፣ አንዱ ምን ይላታል። ይህንን ነገር ሂሳብ ውስጥ ማስገባት አለባችሁ፣ ሂሳብ ውስጥ ማስገባት አለባችሁ። ስለዚህ ወንድ ቤድ ወንድ ይመጣል። አንደኛ ነገር ከተጎዳችሁ በኋላ በቃ በእርግጥ ምንም ካልበላችሁ፣ ብራችሁ ምንም ካላጠፋችሁ፣ ብር ለሱ ካልሰጣችሁ ይህ ሰው መማሪያ ይሆናል ወይም ሌላም ሴት እንደኔ ጎቱ ከሆነ ወይ ጊዜው አበልቱ ከሆነ በቃ ይሄ ሰው ይማርበታል ብላችሁ ምክንያቱም ሶሻል ሚዲያ ላይ ማምጣት ነገር ግን ብራችሁ ሰታችሁ እናንተው ተበልታችሁ እናንተው ግን ብላችሁ እናንተው ተጎታችሁ ሶሻል ሚዲያ ላይ አልቅሳችሁ ቪዲዮ ይዛችሁ መምጣት የለባችሁ። ምክንያቱም እዛ ጋር ተሸንፋችኋል። በቃ የተሸነፈ ሰው አሸናፊ ነው ብሎ አይችልም። ብራችሁ ተበልታችኋል፣ ጊዜ አለ፣ ሞራል መጎዳት አለ። ያ ነገር ሶሻል ሚዲያ ላይ ይዛችሁ መምጣት የለባችሁ። ግን ምናልባት ምንም ሳትበሉ በብልህነት ጊዜ ብቻ ከሆነ የባከነባችሁ ጊዜ የሚከፍለው ፈጣሪ ነው ጊዜ የሚሰጠው ፈጣሪ ነው። ወይ እናንተ የተሻለ ነገር ላይ ትገባላችሁ። ያ ሰው እዛው እንዳለ ያም ሰው እየጸጸተው ይኖራል። በሰራው ስራ ዋጋም ደግሞ ይከፍላል። ግን እናንተ ምንም ጊዜ ምንም ጊዜ ቢሆን መሳት የሌለባችሁ ነገር እየበራችሁ ነገር ተወገን። በብር ቀልድ የለም። ምክንያቱም እኔ ልንገራችሁ፣ ከዚህ በፊት ተሰድጃለሁ፣ ነግሬያችኋለሁ። ብዙ እንትን ነግሬያችኋለሁ። ዲቴል የሆነው ነገር አንዳንድ ነገር ነግራችኋለሁ። ግን ለምሳሌ ብር ማለት ከሰው ልጅ የሰው ልጅ ሊተካ አይችልም። ብር ማለት የምንጠቀምበት ከፈጣሪ የሰጠ ልንጠቀምበት ልንገበያይበት ነው። ግን እንደሚወራው ቀልድ ነው። በምጥ አምጥተነው በቀላሉ መንገድ የምናጠፋው ከሆነ ቀልድ ነው። ስለዚህ እኔ አሁን እኔ አሁን ማንም ጠጡ ቅጭ ለነገር ኳቸው በንግድ ምናም በብዙ ነገር ሳስር ያውቃለሁ። ግን ያ ነገር አይቆጨኝም። ለምን ራሴን ያጠፋሁት ብዙ ነገር ሞክሬበታለሁ። ብዙ ነገር በቃ እንትን ብያለሁ። ለምን ያ ነገር ሳላልፍ ነው ሳልሰራ አላለፍኩም ብዬ አለለም ብዬ ስለማምን፣ ስለዚህ እናንተ ለራሳችሁ እራሳችሁ በቃ ለራሳችሁ እራሳችሁ እንትን መሆን አለባችሁ፣ ጠበቃ መሆን አለባችሁ። በወንድ እንዴት ብለ ትበላላችሁ? ለምን አብዛኛው አብዛኞቻችን እኮ ከአረብ ሀገር፣ ልንመጣ ስንል ነው እንጂ ወርቅ ምንገዛው ልብስ ምንገዛው ምናምን እኮ አብዛኞቻችን እኮ ከዚህ ዘናቸው የሄድን ልብሶች ነው የምንለብሰው። እናውቃለን አይደለ? ወጣ ስንል ከዚህ ዘነው የሄድን ልብስ ነው ልብስ ነው የምንለብሰው። ምክንያቱም ለምን ያ ልብስ አንለብሰውም። እዛ እርግጥ አንለብሰውም። አሁን ግን አንገዛም። ለራሳችን ያሳዝነናል። ለሰው ለሆነ ነገር ባደርግ ሴት ጦታ ለሰው ይዤ ለቤተሰቦች እንደዚህ ባደርግ እንደዚህ ብናደርግ እንላለን። ይሄ መሆን የለበትም። አንድ ሰው ራሱ ለብሶ ራሱ አጊጦ ራሱ የሚፈልገው ነገር አድርጎ ነው በቃ። ምክንያቱም እዛ ጋር መኖር መኖር ነው አደለ? ላይፍ ነው። አንድ ሰው እስር ቤትም ይኑር የትም ይኖር ለሚኖር ሰው ያሳን እየኖረበት ነው መኖሪያው ነው በቃ ስለዚህ የሰራተኝነት ስሜት ሳይሰማችሁ ሁላችሁም እኔ ሰራተኛ ነኝ እኔ ገረድ ነኝ የሚለው ከአእምሯችሁ አውጥታችሁ ማለት እኔ እየኖርኩኝ ነው ብላችሁ ነው ማሰብ ያለባችሁ። እኔ እየኖርኩኝ ነው ብላችሁ አስባችሁ ነው ስራችሁንም ይዛችሁ ምናችሁም ሳይጎዳ በቃ ወንድ ሄድ ወንድ ይመጣል። እግዚአብሔር ላለው ነገር ማንም አያስቀረውም። ግን እናንተ የራሳችሁ አቋም የራሳችሁ ጊዜያችሁ ምክንያቱም እናንተ አሁን ማሰብ ያለባችሁ እዛ እየሰራችሁ ነው። ብራችሁ በአግባቡ ከተቀመጠ ምንም ያናድራችሁ ነገር አይኖርም። ምንም የምትበሽቁበት ነገር የለም። ያን ብራችሁ ከራሳችሁ ጋር ነው ያለው። ግን አሁን አንዳንዶች ይህንን ያክል ስልክ ይልካሉ። ከዛ እሱ ምን ያደርጋል? አንዳንድ ሴት ደግሞ በማየት ነው የሚያምነው። በማየት ተቃላችሁ። ይሄ ፉል የሆነ ነገሩ ነው የሚታየዋል። ትልቅ ስልክ ስለያዘ የሆነ አንድ ቲ ሸርት ነጭ ይለብሳል። ለአንድ የሆነ ነገር በቃ የዘነጠ ያለው ነው የሚመስለው። በማየት ያምናል አንዳንድ ሴት እና እራሳችሁ በስታችሁ በሰጣችሁት ስልክ ማለት ነው ያሳው እራሳችሁ በስታችሁ በሰጣችሁት ስልክ ያሳው ምን ይሆናል ማለት ነው፣ ሌላ ሴት ይጀነጅንበታል ማለት ነው፣ ሌላ ሴት ይጀነጅንበታል። በቃ ቴሌግራም ምናምን ማያውቀው የነበረው ሰውዬ ምናምን ማያውቀው የነበረ ምን ፋሚሊ ምን ምን ማያውቅ ጠቅ ጠቅ ኖክያ ይዞ የሚጠቀመው ሰውዬ እናንተ ታነቁታላችሁ ማለት ነው። ታነቆትና እና ምን ይሆናል ያኔ? በቃ ያለሱ አራዳ የለም፣ ያለሱ የሰነጠለ ሰው የለም፣ ያለሱ ትች ስልክ የያዘ የሌለ አድርጎ ያስባል። በተለይ አስተሳሰብ ችግር ያለባቸው ወንዶች ማነው። ስለዚህ በዛ ሰዓት እናንተ ራሳችሁ ወደ ሌላ ነገር ትገፋፋታላችሁ ማለት ነው። እና ሁሌም እኔ አረብ ሀገር ሴት ስታለቅ፣ አረብ ሀገር ሴት ስትጎዳ ያመኛል። ለምን ስለማቀፍ ስሜቱ ያመኛል። እንደሚወራ ቋንቋ አይደለም፣ ሁላችንም ሰርተን ሆነን ያየነው እናውቀዋለን። እና ስለዚህ በተረፈ ወዳችሁ አለው። በርቱልኝ፣ ጠንክሩልኝ እግዚአብሔር ወዳችሁ ምን አላማ ይኖራችሁ አላማ ይኖራችሁ አላማ ሊኖራችሁ ይገባል። በሰው ከሚከሰው ሰው በራሱ ቢከስርበት ነው መዝናናት የሚችለው ግን በሰው ከስሮ በሰው እንትን ብሎ ከባድ ነው ይላችሁ አለው። በተረፈ ደህና ሆኑ። ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ የዶር ምልክቷን አንዴ የተጫናችሁ ቪዲዮ እንዲደርስ አድርጉልኝ። አበረታቶኝ